ስላላወቁት አምላክነቱን ስላልተረዱት ያልተረ ሰዎች ሲሰቅሉት ሌሎቹ ፍጥረታት ግን አምላክነቱን መስክረዋል። እንደሰማነው ፀሐይ ጨልማለች፣ ከዋክብት ረግፈዋል፣ ጨረቃም ደም ሆናለች። የሚሆነው ሁሉ ሆነና በዘጠኝ ሰዓት ላይ ችን አምላካችን መድኃኒታችን እየሱስ ክርስቶስ መራራውን ጽዋ ሐሞቱን ከጠጣ በኋላ ወይኔ ተፈጸመ ሁሉ ነገር እንግዲህ ተፈጸመ ብሎ ራሱን ዘመል አደረገ። ከዚያ በኋላ የሰው ልጅ መዳን ተበሰረ ማለት ነው በስጋው ወደ መቃበል በነፍሱ ደግሞ ወደ ሲኦልም በሲኦል የነበሩትን ከአዳም ጀምሮ እስከዛች ሰዓት ድረስ ሲገቡ የነበሩት ነፍሳት ወደ ደህነት መግባታቸውን ባረከ። ዲያብሎስንም ደግሞ አሰሮ ዲያብሎስን እንግዲህ ያደረገ ይህን ስጋ ለብሶ ብርኮን የማመከኝ ማን ነው ብሎ እስኪደነግጥ ድረስ ማለት ነው። ሲኦልን ባዶ አድርጎ ገነትን ከፍቶ ከአዳም ጀምሮ የነበሩት ወደ ሲኦል የገቡት ነፍሳት ሁሉ ወደ ገነት የገቡበት ዕለት። ከዚያ በኋላ በሰው ልጅ ላይ የነበረው የሞት ጥላው ተገፎ የሰው ልጅ ድኅነቱ፣ ነፃነቱ ታውጆለት ዘላለማዊ ሕይወት እንዲያገኝ ጸጋው ተመልሶለት አምላካችን ድል አድርጎ ነፍሳትን ያወጣበት ዕለት ነው። ስለሆነም ነው ቅድም መዘምራሉ በመጨረሻ እስካሁን ድረስ ከበሮ ዝም ብሎ ነበር። መቋሚያው፣ ጸናጽሉ፣ ጭብጨባው፣ እልልታው፣ ሽብሸባው አልነበረም በዚህ ሰዓት አሁን ነው እንግዲህ የተጀመረ ለነታችን ስለታወጀ ማለት ነው። ይሁዳ እንግዲህ የመርገም ልጅ የጥፋት ልጅ ከሐዋርያት ተለይቶ ፈጣሪውን አሳልፎ በመስጠት የሆነበትን ነገር ሁሉ ቤተክርስቲያን አስባ ይሁዳና ዳን የመሰሉት ሁሉ ከተረገሙ በኋላ ጠብሳት ክብራቸው ከተመለሱ በኋላ ነው ምሴት ሆኖ ስቡሃ ዝተሰብሃ ምስቡን የሆነውን አምላካችን እናመስግነው። ከሲኦል ወደ ገነት፣ ከሞት ወደ ህይወት፣ ከጥፋት ወደ ድህነት አድርሶናል ብላ ቤተክርስቲያን አሁን ዘምራለች። ከዚህ ሰዓት ጀምሮ መዘመር እንችላለን ማለት ነው። እንግዲህ በስርዓቱ መሰረት ደግሞ የተከናወነው ነገር ሁሉ የቤተክርስቲያናችንን የጌታችን ኢየሱስ ክርስቶስ የማዳን ስራን የሚገልጽበት መንገድ ነው። ጥብጣቤው ተደርጓል። እንግዲህ ሰው ሁሉ በመዋከብም ባለመዋከብም በዚህ ሳምንት የሰራውን ያደረገውን ያሰበው ነገር በዚህ ሳምንት ይታሰብ፣ ደብር ይነገር። የማይገባው ስህተት እንኳን ካለ ኦርቶዶክሳዊነት ፍጹምነት ስለሆነ ያንንም ጭምር በመናዘዝ አባቶቻችን ቃለ ጳጳሳት ካህናት ቀኖና ሰጥተዋል ማለት ነው። እዚህ አጋጣሚ ግን ምናልባት እንደው እዚች ባጭር ደቂቃ ምስከንድ ውስጥ የሚሰጠው ቀኖና እስካሁን የነበረውን ያልተናዘዝነውን ኃጢአት ሁሉ ይወክላል ማለት አይደለም። እንደዛ እንዳንወስደው ያስፈልጋል። የዘወትሩ ስህተት በገንዘብ የሚደረገው በደል ካለ ግን በዘወትር ፕሮግራም የንስሐ አባት ቤተክርስቲያን፣ ለእያንዳንዱ መዝበር እንደ ግል ዶክተር እያንዳንዱ በነፍስ ወከፍ ሰጥተዋለች። በየጊዜ የሚሆነውን ስህተት በደል የንስሐ አባት በዚያ መልኩ መንገር ነው። በየጊዜ የጠዋቱን ለማታ በየጊዜ የሚሆነውን ነገር ሳያውሉ ሳያሳድሩ ሳያቆዩ ሳያከርሙ ግስቱ የሚያሉ በካህሉ መንገር ነው። በካህናትም ስልጣን የሰጠው አምላካችን ነው። እናንተ በምድር ያሰራችሁት በሰማይ የታሰረ ይሆናል። በምድር የፈታችሁት ይቀር ያላችሁ ደግሞ በሰማይ የተፈታ ይቀር ተባለ ይሆናል ብለዋል እና ስልጣኑን የሰጠ ካህናትን አፍ አድርጎ የሚፈታ ጆሮ አድርጎ የሚሰማው እሱ ስለሆነ በየጊዜው ሳንፈራ፣ ሳናፍር፣ ሳንሸባቀቅ ለካህናት ለአባቶቻችን በእርገት ይገባናል የዚህ ሳምንት ሆኑ ጊዜ ከዛም ያለፈው ካለ ደግሞ አባቶቻችን ሰምተው ሁላችንም ነው። ሰው ሆኖ የማይበድል የለም፣ ሰው ሆኖ የማይበድል እንጨት ሆኖ የማይጥስ የለምና ሁላችንም ጸሎታችንን ተቀብለን ስርአቱን ፈጽመናል፣ ይፍታ ተብሏል። ከዚህ በኋላ አባቶቻቸው ግዳ ስላሉ ከዚ በኋላ ማለው ጊዜ ማለት ይቻላል፣ ማለት ነው። ነገ ደግሞ የራሱ ትርጉም ያለው